ሰላምና ጤና በእያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩትዩብ ቻንላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ ዳግም ተገናኝተናል። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከእኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግናችሁ። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እንደተለመደ ወደ እናንተ እናደርሳለን በተለይ ከዝውውር ጉዳዮች ጋር የተያዙ ሰፋ ያሉ መረጃዎችን ወደ እናንተ እያደረስን ቆይታን እናደርጋለን። እናንተን ቪዲዮችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን እንድታደርጉ ደግሞ የተለመደ የአክብሮት ግብዣችን ነው። ዛሬ በርከት ያሉ ርዕሰ ጉዳዮች ይነሳሉ። እንግዲህ እናንተን ሀሳቦችም ልታጋሩ እንችላላችሁ። ለተከታዮቹ ደቂቃዎች አብረን ስንቆይ የተለያዩ የዝውውር ጉዳዮችን እናነሳለን። አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ሪፖርቶች እንደሚያመለክቱት ከሆነ ሊቨርፑል ከሌሎች ታላላቅ ክለቦች ጋር ስሙ ቢነሳ የክሪስታል ፓላሱን አማካይ የሆነው አደም ዋርተን ሊቀላቀላቸው እንደሚፈልግ ያምናሉ። የእንግሊዝ ብሔራዊ ቡድን ተጫዋች በክሪስታል ፓላስ በነበረበት ጊዜ በሃገሪቱ ውስጥ ካሉ ትልልቅ ሰሰጦች መካከልም አንዱ መሆኑን እያስመሰከረ ነው። እናም ፓላስ ለረጅም ጊዜ ማስቀጠል እንደሚያስቸግራቸው የማይቀር ጉዳይ ይመስላል። ፓላስ በዚህ ክረምት ኤብሪች ኢዜን ለአርሰናል የሸጠ ሲሆን ከዛ በፊት ደግሞ ሚካኤል ኦሊሴን ለባየር ሚኒክም ሽጦ ነበር። ስለዚህም ለእነሱ ትክክል የሆነ በኮከብ ተጫዋቾቻቸው ላይም ገንዘቦችን እየመሰብሰብ የቅርብ ጊዜ ታሪክም እንዳላቸው ነው የሚታወቀው። አንዲ ካይላ አሁን ላይ አደም ዋርተን ወደ አንፊልድ የመሄድ ፍላጎት ያለው ስለሚመስል ሊቨርፑል እሱን ለማስፈረም ጠንካራ አቋም ላይ እንደሆነ ያምናል ሲል እየዘገበ ነው። ጋዜጠኛው እንደተናገረው ከሆነ እንግዲህ ሁለት አማካዮችን ለማስፈረም ሊቨርፑሎች እንደሚፈልጉ ይናገራል። ስለዚህም አደም ዋርተን ከነዚህ አንዱ እንደሚሆን እርግጥ ነው። በሌላ በኩል ደግሞ ሪያል ማድሪድ ለአሌክሲ ማካሊስተር የጠሮ ጥያቄን እያዘጋጀ ስለሆነ እሱ ክለቡን ልቆ እንግዲህ ይሄዳል ተብሎ ባይጠበቅም፣ ነገር ግን ፉክክሮች ሊፈጠርባቸው ይችላል። አደም ዋርተን በቲም ቶክ ከማንቸስተር ዩናይትድ ጋርም ስሙ ተነስቷል። በተጨማሪም በቅርቡ ደግሞ ሪያል ማድሪድም የ21 ዓመቱን ተጫዋች ከብዙ አማካይ ኢላማዎቹ አንዱ አድርጎ እንደሚመለከተው ነው መረጃዎች የወጡት። አደም ዋርተንን ለመምረጥ በርካታ ትልልቅ ክለቦች እንደሚኖሩት ነው። ስለዚህም ሊቨርፑል በአሁኑ ጊዜ እንደሚያምነው ከሆነ እሱ እንግዲህ የሚመርጠው መዳረሻም ሊቨርፑል ሊሆን ይችላል ብለው ግምቶቻቸውን እያስቀመጡ ነው። ሊቨርፑል የሚፈተንበት አማራጭ እንደሚሆን እርግጥ ነው ነገር ግን በአርኔስ ሎት ስር ያለው የዘንድሮው የውድድር ዘመን አስከፊ ቅርጽን ከቀጠለ ሁኔታው ምን እንደሚሆን ማየቱም አስደሳች ያደርገዋል ተብሎ ይጠበቃል። ፓላስ ከተቻለ ለውጭ ሀገር ክለብ መሸጥ እንደሚመርጥ መገመቱ ቀላል ነው። ምክንያቱም የፕሪሚየር ሊግ ተቀናቃኞቻቸውን ማጠናከር ማስቀረት ከቻሉ ብዙ ፍላጎት አይኖራቸውም የሚል ዘገባ ነው እየወጣ የሚገኘው። ሪፖርቶች እንደሚጠቁሙት ከሆነ ደግሞ ሪያል ማድሪድ የሊቨርፑሉን አማካይ የሆነው አሌክሲ ማካሊስተርን ለማስፈረም በዚሁ ጥር የዝውውር መስኮት ጥያቄ ያቀርባል ተብሎ ይጠበቃል። የአርጀንቲና ብሔራዊ ቡድን ተጫዋች የሆነው በአንፊልድ በነበረበት ጊዜም ድንቅ እንቅስቃሴዎችን አሳይቷል። ነገር ግን ወደ ቀጣዩ የዝውውር መስኮት ስንቃረብ በወደፊት እጣ ፈንታው ዙሪያ ላይ ጥያቄዎች ተነስተዋል። ጋዜጠኛ አንዲ ካይላ እንደተናገረው ከሆነም በቀጣዮቹ ሁለት የዝውውር መስኮቶች የሚከታተሉት ብዙ የሊቨርፑል የዝውውር ዜናዎች አሉ። በእነዚህ መካከል ደግሞ አንደኛው አሌክሲ ማካሊስተር ከዋነኞቹ አንደኛ ይሆናል ተብሎ ይጠበቃል። ሊቨርፑል ባለፈው ክረምትም እንደ አሌክዛንደር ኢሳክና ፍሎሪያን ቬርትስ ያሉ ትልልቅ ስሞችን በማስፈረም የተጨናነቀ ጊዜን ያሳለፉት ከክለቡ ደግሞ ዳርዊን ኑኔስ፣ ልዊስ ዲያዝ እና ሃርቪ ኤሊየትን ጨምሮ ሌሎችም ለቀዋል። አሁን ሊቨርፑል ተጨማሪ ፈራሚዎችን እየተመለከተ ሲሆን ማካሊስተር ደግሞ ለማድሪድ ሊለቅ ይችላል ተብሎ የሚገመተው ትልቁ ስም ነው። እርግጥ ነው ሪያል ማድሪድ እንደ ማካሊስተር ያለም አስፈላጊ ተጫዋች የውድድር ዘመኑ መካከልም እንዲለቅ ሊቨርፑልን ሊያሳምን የሚችል ጥያቄም ይዞ መምጣት ይችላሉ የሚለው ጉዳይ መታየት ያለበት ጉዳይ ቢሆንም ሎስ ብላንኮቹ ሪያል ማድሪዶች ግን በማካሊስተር ላይ ፍላጎት ማሳየታቸው ምክንያቱ ግልጽ ነው። የ26 ዓመቱ ተጫዋች በቦታው በፕሪምየር ሊግ ውስጥ ካሉት በጣም አስደናቂ ተጫዋቾች አንደኛው ሆኖ ለረጅም ጊዜ ታይቷል። ማካሊስተር ከዚህ ቀደም በብራይተን አስደናቂ ብቃትን አሳይቷል እናም ባለፈው የውድድር ዘመን ሊቨርፑል ዋንጫ ሲያሸንፍም ቁልፍ ሚናን ተጫውተዋል። ስለዚህም ለአማካይ ስፍራው ለቶኒ ክሮስና ሉካ ሞድሪች ፍጹም የረጅም ጊዜ ተተኪ በመሆንም ለሻቪ አሎን ዞም ጥሩ ተስማሚ ሊሆን እንደሚችል ነው በርካቶች የሚገምቱት። ማካሊስተር በዘንድሮ የውድድር ዘመን እስካሁን ባለው ትንሽ ጊዜም አሳማኝ ያልሆነ ብቃትን ነው ዘንድሮ ሲያሳይ የቆየው የሚል እምነት ነው በበርካታዎች ዘንድ ያለው። ቡድኑ በዘንድሮ ደካማ ሁኔታ በመጀመሩ ምክንያትም ሊቨርፑል የአማካይ ክፍሉ ለውጦችን ለማድረግም ሊፈተን ይችላል ተብሎ ይጠበቃል። አንዲ ካይላ ሊቨርፑል እንደ አንቷን ሴሜኒዮ ካሉ ውድ ኢላማዎች ጋር እያገናኘው መሆኑን ከግምት ውስጥ ስናስገባ ከፋይናንስ ፍትሐዊ ጨዋነት ወይም ደግሞ ፋይናንሻል ፌር ፕሌይ ደንቦች ጋርም ተጣጥሞ ለመሄድም ተጨማሪ ተጫዋቾችን መሸጥ ሊፈልግ ይችላል በሚል ግምቶች በትልቁ እየወጡ እንደሚገኝ ነው ዘገባዎቹም ያሰፈሩት። በደይሊ ሜል ውስጥ እንደተዘገበው ማንቸስተር ዩናይትድ የሌሉን ተስፈኛ አማካይ አዩብ በዋዲን ለማስፈረም እንግዲህ ፍላጎቶች ያሉት የውስጥ ውይይቶችንም አድርገዋል። ምንጮች እንደገለጹት ማንቸስተር ዩናይትድ ቡዋዲን በስፋት ተከታትለውና ክሪስቶፈር ቪቬል በ18 ዓመቱ ተጫዋች ከፍተኛ አድናቂ እንደሆነም ተነግረዋል። ቡዋዲ በሊል በመጀመሪያ ቡድን ውስጥ ማስደናቂ ብቃትን ያሳየ ሲሆን በቅርቡ ወደ ትልቅ ክለብ መዞሩ ደግሞ የማይቀር ነው የሚመስለው። ከማንቸስተር ዩናይትድ በተጨማሪ እንደ አርሰናልና ሌሎች ከፕሪምየር ሊግ ውጭ ያሉ ዋና ዋና የአውሮፓ ክለቦችም ፍላጎት አላቸው። ሆኖም ግን ምንም እንኳን ስለ ተጫዋቹ እስካሁን ምንም አይነት ንግግር ወይም ጥያቄ ባይኖርም ዩናይትድ ከፍተኛውን ፍላጎት በማሳየት ላይ እንደሚገኝ ነው ዘገባዎች የሚያሳዩት። ዩናይትድ ከቅርብ ጊዜ በተደረጉ አንዳንድ ግዢዎችም ረገድ ብልህ ሆኗል። ከሰር አሌክስ ፈርጉሰን ዘመን በኋላ እንደሚያደርገው በታላላቅ ኮከብ ተጫዋቾች ላይም ገንዘቦችን ከመበተን ይልቅ ተሰጦችን በማምጣት ገንዘቦችን ለመቆጠብም እየሞከረ እንዳለ ነው መረጃዎች የሚወጡት። ሌኒ ዮሮ በማንቸስተር ዩናይትድ ከተነጠቁት እንግዲህ ተጫዋቾች አንደኛው ነው። ሊል እንግዲህ ሌኒ ዮሮ የነሱ እንደነበር ይታወሳል። ነገር ግን ዩናይትድ ወስዶባቸዋል። እናም እሱ የመጣው ከሊል ነው። በዋዲም በሊል ቡድን ውስጥ በጣም በቅርብ ጊዜ ውስጥ የሚያበራ ከፍተኛ ተሰጥኦ ያለው ተጫዋች እንደሆነ ተመልክተናል። ሌሎች ትልልቅ የአውሮፓ ክለቦች ሳይቀደሙ ዩናይትድ ከሊል ጋር ያለውን ግንኙነት በመጠቀም ሌላ ከፍተኛ ወጣት ማስፈረም ይችል እንደሆነ ማየቱ አስደሳች ያደርገዋል። በዋዲ ገና ወጣት ቢሆንም እናም ጨዋታውን እየተማረ ቢሆንም፣ በሩበን አሞሪም አማካይ ክፍል ውስጥ ግን መሻሻል እንደሚያመጣ አሁኑን መገመት ቀላል ነው። ምናልባትም ክለቡ እንደ ካርሎስ ባሌባና አደም ዋርተን ወደ መጡና በፕሪምየር ሊጉ ልምድ ወዳላቸው ተጫዋቾች ሊዞር ይችላል። ነገር ግን በዋዲ ትኩረት ሊሰጠው የሚገባ ሌላኛው አማራጭ ነው። የፈረንሳይ ከ21 ዓመት በታች ብሔራዊ ቡድን ተጫዋች በጨዋታ ውስጥም ሁሉንም ነገር በትንሹ የያዘ ነው። ስለዚህም በዚያ የመጫወቻ ስፍራ ደግሞ ባልተሰካው ማኑኤል ኡጋርቴ ምትክም ፍጹም ማሻሻያ ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ ነው። ሪፖርቶች እንደሚያሳዩት ማንቸስተር ዩናይትድ አጥቂ ጆሽዋ ዘርክዚህ በጥሮር የዝውውር ኢላማ ሆኖ በኤሲ ሚላን የፍላጎት ዝርዝር ውስጥ ዳግም ገብቷል። የኔዘርላንድ ብሔራዊ ቡድን ተጫዋች በአሁኑ ወቅትም በማንቸስተር ዩናይትድ በቂ የመጫወቻ ጊዜ ለማግኘትም እየተቸገረ ነው። ስለዚህም የወደፊት እጣፈንታው ደግሞ አጠያቂ መሆኑ ምክንያታዊ ነው። ለቀጣዩ ክረምት ለሚደረገው የዓለም ዋንጫ የኔዘርላንድ ብሔራዊ ቡድን ስብስብ ውስጥ ለመግባት እንዲችልም ብዙ የመጀመሪያ ቡድን ጨዋታዎችን ለማግኘት በዚው ክረምት ኦልትራፎርድ ለቆ ሊሄድ እንደሚችል የሚል ብዙ ግምቶችም እንዳሉ ጭምር ነው ዘገባዎች እየወጡ የሚገኙት። እንደ ጋዜጣ ዴሮ ስፖርት ዘገባ ከሆነ በዝውውር ውስጥም ስሙ የተጠቀሰው የቅርብ ጊዜው ክለብ ኤሲ ሚላን ነው። ሆኖም ከዚህ ቀደም የቀድሞው የቦሎኛ ተጫዋች ከዚህ ክለብ የቀረበለትን ጥያቄ ውድቅ አድርጎትም ነበር። ጆሹዋ ዘርክዚ በሴሪኤ በነበረበት ጊዜ አስደናቂ ብቃትን አሳይቷል። ይህም ዩናይትድ ወደ ፕሪምየር ሊጉ እንዲያመጣው አነሳስቷል። ሆኖም ግን በእንግሊዝ እግር ኳስ ውስጥ ነገሮች ለሱ የተሳኩ አይሆኑም። አሁንም ለማንቸስተር ዩናይትድና ለጆሹዋ ዘርክዚ መንገዳቸው መለየት ትርጉም ሊሰጥ ይችላል። ነገር ግን የጋዜጣው ዘገባ ሚላን የግድ የመጀመሪያው ወደ ዝውውሩ ላይ አይገባም የሚል ሀሳብም አቅርቧል። ሮሰነሪዎቹ የ24 ዓመቱን ተጫዋች ከዚህ በፊት ፈልገውት ነበር ነገር ግን ቀደም ሲልም እምቢ ስላላቸው አሁን ቅድሚያ የሚሰጡት ኢላማ ላያደርጉትም ይችላሉ የሚል መረጃ እየወጣ ነው። ነገሩ የሚወሰነው በተጫዋቹ የዝውር ዝግጁነት ላይ ይመስላል። ነገር ግን ሌሎች ክለቦች ለፊርማ የሚደረገውን ፉክክር ላይም ይሳተፋሉ ብሎ መገመትም እንደሚቻል ነው ዘገባው የጠቆመው። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ዌስት ሃም ዩናይትድ በጆሹዋ ዘርክዚ ላይ ፍላጎት አለው። በተጨማሪም ሮማ በጋዜታ ዴሎ ስፖርት ባለፉት ቀናትም ስሙ ተጠቅሷል። ኤቨርተንም በፉትቦል ኢንሳይደር ስሙ ተነስቷል። እንዲሁም ከዚህ ቀደም በዳይሊ ሜልም የተሰጠው ልዩ ዘገባ እንደዘገበው ከሆነ አስተንቪላና ብራይተንም ስማቸው እንደሚነሳ ነው መረጃዎቹ እየጠቆሙ የሚገኙት። ሪፖርቶች እንደሚያሳዩት ከሆነ የባርሴሎናውን ተከላካይ ቼልሲ ለማስፈረም ፍላጎት አለው ኤሪክ ጋርሲያን የማስፈረም እድልን በቅርብ ጊዜ ውስጥም ግንኙነቶችን አድርጎ እንደነበር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሰማያዎቹ ቼልሲዎች ከቶትንሃም ጋር በመሆን ስለ ጋርሲያ ዝውውርም ጠይቀው ነበር። ነገር ግን የ24 ዓመቱ ተጫዋች ከባርሴሎና ጋር አዲሱን ለመፈራረም እየተቃረበ ያለ ይመስላል። ቲቢአር ፉትቦል ቦል ባወጣው ዘገባ መሰረት ጋርሲያ ለቼልሲም ሆነ ለስፐርስ ፍላጎትም የነበረው ቢሆንም ነገር ግን አሁን ላይ ከአዲሱ የባርሴሎና ውል ጋር በመስማማቱም የዝውውር እድሉ የቀነሰ ይመስላል። ይህ ለቼልሲ ትንሽ ብስጭት ነው፣ ምክንያቱም በዘንድሮ የውድድር ዘመን በመከላከል ክፍሉ ባሳዩት አሳማኝ ያልሆነ ብቃት ምክንያትም ተጨማሪ ጥንካሬ ማግኘት ይገባቸዋል ተብሎ ስለታመነ ነው። በኤንዞ ማሬስካ ስር አንዳንድ መሻሻሎች ቢታዩም ቼልሲ በቅርብ ጊዜ አንዳንድ ሽንፈቶችን አስተናግዷል። ለምሳሌ በፕሪምየር ሊጉ በሜዳው በሰንደርላንድ ሁለት ለአንድ ተሸንፏል። እንዲሁም በሳምንቱ በካራባው ካፕም በወልቭስ በጣም ከባድ ፉክክርም እንደነበረበት ጭምር የምናስታውሰው ነው። በጠባብ ውጤት አራት ለሶስት ማሸነፉን እናስታውሳለን። ትላንት ደግሞ በቻምፒየንስ ሊግ አቻ ነው ከቃራባ ጋር የወጡት ጋርሲያ በእርግጠኝነት እንደ ትሬቨር ቻሎ ባህና ቶሲና ደርቤዮ ካሉ ተጫዋቾች የተሻለ አማራጭ ሊሆን ይችላል። ነገር ግን አሁንም ቼልሲ ሌላ አማራጭ መፈለግ ይኖርበታል። ቶተናምም ቢሆን በተከላካይ ስፍራ ላይ ተጨማሪ አማራጮችን ቢጠቀሙ ቀድሞኑ እንደ ክሪስቲያን ሮሜሮና ሚኪ ቫን ድቬን ያሉ ጠንካራ ተጫዋቾች ያሉት ጋዜጠኛ ግሬም ቤሊ ለቲቪ አራ ፉትቦል ሲናገረም ወቅታዊን ሁኔታ እንደሚመለከት አብራርቷል። በክረምቱ ላይ የጋርሲያ ውልም ሲያልቅ ደግሞ ቼልሲ እና ስፐርስ ፍላጎት ያሳዩት እውነተኛ ፍላጎት ነበር። እሱ እንግዲህ ክላስ አክት ወይም ጥሩ ስነምግባር ምግባር ስላለው ተጫዋችም ሲሆን፣ በፕሪምየር ሊግም ልምድ ያለው ብዙ መስፈርቶችንም ያሟላል። ሆኖም ግን ጋርሲያ ከዚያን ጊዜ ጀምሮ በሃንሲ ፍሊክ ስር ትልቁ ተጫዋች ሆኗልና የትም አይሄድም። በቅርብ ሳምንታት ውስጥም የሱ ወኪሎች አዲስ ውል ማቅረቡንም እንዲያረጋግጡ ነው የተነገረው። ዌስት ሃም ዩናይትድ የባርሴሎናውን ተስፈኛ ዲሮ ፈርናንዴስን ለማስፈረም ፍላጎት አለው። የ17 ዓመቱ ተጫዋች ከፍተኛ ግምት የተሰጠው ሲሆን ለንደኑ ክለብም ለወደፊቱ ጥራት ያለው ተጫዋች ሆኖ ሊመለከተው ይችላል። ከፌጂያስ የወጣው ዘገባ እንደሚያመለክተው ተጫዋቹን ለማስፈረም 20 ሚሊዮን ዩሮ የዝውውር ጥያቄን እያሰቡ ነው። ባርሴሎና ተጫዋቹን ለመሸጥ ፍቃደኛ የሆን እንደሆነ ማየቱ አስደሳች ያደርገባል። እሱ ትልቅ የወደፊት እጣ ፈንታ ያለው ጎበዝ ወጣት ተጫዋች ነው። እናም የስፔኑ ክለብ እንዲሄድም መወሰኑ ሊቆጨው ይችላል። እስከዚያ ድረስ ግን ዌስትሃም ዩናይትዶች ለወደፊቱ ለመገንባት እየፈለጉ ነው። እንደ ዲሮ ፈርናንዴስ ያለም ተስፋ ሰጪ ወጣት ተጫዋች ለማስፈረም መጓጓታቸው አያስደንቅም። ቸልሲና ማንቸስተር ሲቲ በፈርናንዴስ ላይ ፍላጎት አላቸው። በተጨማሪ ሊቨርፑልና ማንቸስተር ዩናይትድ ተጫዋቹን በቅርበትም እየተከታተሉት ነው። የ17 ዓመቱ አማካይ ቀድሞውኑ የባርሴሎና የመጀመሪያ የቡድን አካል ነው። ከፍተኛ ግምት እንደሚሰጡትም ግልጽ ነው። እንደ እሱ ያለ እምቅ አቅም ያለው ተጫዋችን ማጣት አይፈልጉም። ከዚያ በላይ ደግሞ ዌስትሃም ዩናይትድ አማካይን እንዲቀላቀላቸው ማሳምን ይከብዳቸዋል። እሱ በትውልድ ክለቡ መጫወቱን መቀጠልና ከነሱ ጋርም ትልልቅ ዋንጫዎችን ማሸነፍ ይፈልጋል። ወደ ዌስትሃም መዛወሩ ደግሞ ለሱ እንደ ደረጃ መውረድ ሊታይም ይችላል። ዌስትሃም ሁሉን ለማስፈጸም በይፋ ጥያቄን ቢያቀርብ ምን ሊፈጠር እንደሚችል ማየቱ ግን አስደሳች ያደርጋል። የለንደኑ ክለብም አሳዛኝ የውድድር ዘመንን እያሳለፈ ሲሆን በኃይል ለመመለስም ይፈልጋሉ። እንደ ዲሮ ፈርናንዴዝ ያሉ ለሂቃን ወጣት ተሰጦችን ለመሳብም ሲሉ የተከበረ ቦታ ላይ ማጠናቀቅ አለባቸው ምኞቱን ከነሱ ጋርም ማሳካት እንዲችልም ማሳመን መቻል ይኖርባቸዋል ተብሎ ነው የሚጠበቀው። ዝውውር ወደ ፍጻሜው ለመድረስም አስቸጋሪ እንደሚሆን መገመቱ ተገቢ ነው። ሌላ የእንግሊዝ መረጃ ምንጭ እንደተናገረው ደግሞ ከሆነ ዲሮ ፈርናንዴስ ዝውውር ሁኔታም ተጨማሪ መረጃንም እንዲሁ እያጋራ እንደሚፈልግ ነው ዘገባዎች እየጠቆሙት የዲሮ ፈርናንዴስ ዝውውርን በተመለከተም ተጨማሪ መረጃዎች እንግዲህ ይኖራሉ። ዌስት ሃም ዩናይትድ የባርሴሎናውን ተስፈኛ ተጫዋች ለማስፈረም 20 ሚሊዮን ዩሮ ዝውውር ጥያቄ ለማቅረብም እቅድ ቢኖረው፣ አሁን ላይ ያሉት ዘገባዎች ግን ባርሴሎና ወጣቱን ኮከብ መልቀቅ ፍላጎት ምንም አይነት እንደሌለው የሚያሳዩ መረጃዎች ናቸው። በትልቁ እየወጡ የሚገኙት ሪፖርቶች እንደሚያመለክቱት ቼልሲ የቦካ ጁኒየርሱን ተስፈኛ ተጫዋች ሚልተን ዴልጋዶን ለማስፈረም ፍላጎት አለው። የ20 ዓመቱ የተከላካይ አማካይ የለንደኑን ክለብ ትኩረትን ስቧል። እናም ከቦካ የወጣ ዘገባ እንደሚያሳየው ከሆነ ተጫዋቹ በውሉ ውስጥም 172 ሚሊዮን ዩሮ የመልቀቂያ አንቀጽ አለው። ቼልሲ በእርግጠኝነት ክፍያውን ለመፈጸም የሚያስችል የገንዘብ አቅም አለው እናም የአርጀንቲና የወጣቶች ብሔራዊ ቡድን ተጫዋችን ለማስፈረምም የወሰኑ እንደሆነ ማየቱ አስደሳች ያደርገባል። አማካዩ ከሃያ ዓመት በታች የዓለም ዋንጫ ላይ አሳይቶት በነበረው ብቃትም ማስደንቋል፣ እናም በትክክለኛ መመሪያ ለቸልሲ ጥራት ያለው ተጫዋች የመሆን አቅምም ይኖረዋል። በቡድን ውስጥም ተጨማሪ ጥራትና አማራጮችን ማግኘትም እንደሚያስፈልጋቸውም የ20 ዓመቱ ተጫዋች ደግሞ የረጅም ጊዜ ኢንቨስትመንትም ሆኗል። የ17.2 ሚሊዮን ዩሮ ኢንቨስትመንት ለወደፊት እጅግ በጣም አትራፊ ሊመስል ይችላል። ቸልሲ ባለፉት አመታት ወጣት ተጫዋቾችን በማሳደግ ረገድ ጥሩ ስራን ሰርቷል። እናም ደግሞ ዴልጋዶም ያለውን እምቅ አቅም እንዲያሳካ ሊረዱት ይችላሉ። ወደ እንግሊዝ የመሄድ እድሉ ለወጣቱ አማካይ በጣም አስደሳች ይሆናል። ለሱ ወደ ከፍተኛ ደረጃ መሸጋገሪያ ሲሆን፣ እራሱን በከፍተኛ ደረጃ ለመሞከርም እድሉን ያገኛል ተብሎ ለሚጠበቀው በፕሪምየር ሊግ ውስጥ መደበኛ እድልን ማግኘቱ እድገቱን ሊያፋጥነው ይችላል። ቸልሲ ፍላጎታቸውን በይፋዊ የዝውውር ጥያቄ አስከትለው ውሉን ለማስፈጸምም የወሰኑ እንደሆነ ማየቱ አስደሳች ያደርገዋል። ቸልሲም አማካዩ ውል ውስጥ ያለውን የመልቀቅ ያንቀጽም ለመጥቀስ ከወሰነ ቦካ ጁኒየርስ በጥር ወር ከመልቀቅ ሊያግደው አቅም የለውም። አማካዩ ክለቡን እንዲቀላቀል ማሳመን ለቸልሲ ብዙም አስቸጋሪ ይሆናል ተብሎ እንደሚጠበቅ ነው ዘገባዎች እያሳዩ የሚገኙት። አብዛኞቹ ወጣት ተጫዋቾችም እነሱን ለመቀላቀል ይፈተናሉ። ሁኔታው እንዴት እንደሚሆንም መታየት ያለበት ጉዳይ ይሆናል ተብሎ ነው የሚታሰበው ሪፖርቶች እንደሚያመለክቱት ሊቨርፑል የቦርንመዝ አጥቂ ኮከብ የሆነውን አንቷን ሴሜኒዮን ለማስፈረም ጥያቄ ያቀርባል። ሊቨርፑል ባለፈው ክረምት እንደ አሌክዛንደር ኢሳክ፣ ፍሎሪያን ቬርትስ እና ሁጎ ኤኪቲኬም ያሉ ትልልቅ ስሞችን ለማስፈረምም የተጨናነቀ ጊዜን አሳልፈዋል፣ እናም እስካሁን አልጨረሱም ይባላል። ጋዜጠኛ አንዲ ካይላ እንደተናገረው ሊቨርፑል በቀጣዮቹ ሁለት የዝውውር መስኮቶች ትልልቅ ስሞችን ማሳደዱን እንደሚቀጥል ነው የሚጠበቀው። በአንዲ ካይላ ላይ ባሰፈረው ጽሁፍ መሰረትም ሴሜኔው ከነዚህ ኢላማዎች አንዱ ነው። ያስደሳች ጋና ብሔራዊ ቡድን ተጫዋችም በፕሪምየር ሊጉ ባሳየው እጅግ በጣም ጥሩ ብቃት ምክንያት እንደ ሊቨርፑል ካሉ ትልልቅ ክለቦችም ትኩረት ማግኘቱን ፈጽሞ የሚያስደንቅ አይደለም። ሴሜኒዮን የማስፈረም ጥያቄ በጥሬ ተጫዋቾች የዝውውር መስኮት ይቀርባል ወይስ ደግሞ በሚቀጥለው ክረምት በግልጽ ባይታወቅም፣ የ25 ዓመቱ ተጫዋች በቀጣዮች ሁለት የዝውውር መስኮቶች ለሊቨርፑል እቅድም ቁልፍ አካል እንደሆነ ነው የሚታመነው። ከሙሐመድ ሳላ ብቃት ማሽቆልቆል በኋላ የአንቷን ሴሜኒዮ ዝውውር ለሊቨርፑል በጣም ወሳኝ ይመስላል። ከጥቂት ወራት በፊት በአርኔስሎት የፊት አጥቂ ስብስብ ውስጥም ብዙ ፉክክር ስለነበር ሴሜኒዮ ወደ ሊቨርፑል ሊገባ ይችላል ብሎ ማሰብ አስቸጋሪ ሊሆን እንደሚችል ይነሳ ነበር። ቢሆንም ግን ለሊቨርፑል የውድድር ዘመኑ መጀመሪያ ላይ ደካማም እንግዲህ እንደሆነ ይነገራል እና ሙሐመድ ሳላ በብቃቱ ላይ ያሳየው አስደንጋጭ ማሽ በተለይ አሳሳቢ ነው። የግብጽ ብሔራዊ ቡድን ተጫዋች ባለፈው የውድድር ዘመን ለአብዛኛው ጊዜ የማይቆም እንደነበረም የሚታወስ ጉዳይ ነበር። አሁን ግን በራስ መተማመኑ ላይ እየተቸገረ ሲሆን በሊጉ እስካሁን ድረስም ሶስት ግቦችንና አሲስቶችንም ማድረግ የቻለ ሁለት ብቻ ነው። ሴሜኒዮ ደግሞ ስድስት ግቦችንና ሶስት አሲስቶችን በዚህ የውድድር ዘመን ማድረግ የቻለ ተጫዋች ነው። ሴሜኒዮ አሁን ላይ በሳላ መተክ ብቻ ሳይሆን እንግዲህ በዛ ቦታ ላይ ደግሞ ጥሩ ተጫዋችም ሊሆን እንደሚችል ይነገራል። ሴሜኒዮን በመምጣት ወዲያውኑ ትልቅ ተጽዕኖ በመፍጠር ሊቨርፑል ዳግም ደግሞ የበለጠ አጥቂ አስጊ እንዲሆንም ያደርገዋል ተብሎ ይጠበቃል። ክለቡ በመጨረሻዎቹ ሰባት ጨዋታዎች በሁሉም ውድድሮች ስድስት ሽንፈቶች ከደረሰበት በኋላ በአስቸኳይ የሆነ ነገር መለወጥ ይኖርበታል ተብሎ ይጠበቃል። ቶትናም ሆትስፐርስ በሚቀጥለው የውድድር አመት ጃሮድ ባውንን እና ሳሙዋኬዎን ለማስፈረም ፍላጎት አላቸው የአጥቂ ክፍሉን ለማሻሻል የሚያስችላቸውን እቅዶች አስቀድመው እያዘጋጁ ሲሆን ሁለቱን ተጫዋቾች ቅድሚያ የሚሰጣቸው ኢላማዎች አድርገው ለይተውታል። በፌጂያስ ዘገባ መሰረት ሁለቱ ተጫዋቾች በአጠቃላይ 130 ሚሊየን ዩሮ ወይም 114 ሚሊዮን ፓውንድ ገደማ ሊያስወጡ ይችላሉ። ቶትናም በዚህ ክረምት መጀመሪያ ላይ ብዙ ገንዘብ አውጥቷል እናም ደግሞ ቡድኑን በማሻሻል መልካም ስራንም ሰርቷል። ይሁን እንጂ ለዋና ዋና ዋንጫዎች ግን ለመታገል የሚያስፈልገው ደረጃ ላይ ገና አልደረሰም። በሚቀጥሉት ወራት ለቡድኑ የበለጠ ጥራትና ጥልቀትን መጨመር ይኖርባቸዋል። አንድ ታማኝ አጥቂ እንግዲህ እና ደግሞ ጥራት ያለው የክንፍ ተጫዋችን ማስፈረም በጣም ተስማሚ ይሆናል። ሳሟኪዮ ለፖርቶ ያለማቋረጥም ግቦችን እያስቆጠረ ሲሆን ከእንግሊዝ እግር ኳስ ጋር ለመላመድም የሚያስችል ጠንካራ የአካል ብቃትና ወይም ፊዚካሊቲ እንዳለው ምንም ጥርጥር የሌለው ጉዳይ ነው። እሱ ለቶተንሃም የረጅም ጊዜ ግዥም ሊሆን ይችላል። በትክክል ሊያሳድጉት ከቻሉ ለክለቡም ኮከብ ተጫዋች ሊሆን የሚችልበት እድሉ እንዳለ ነው ዘገባዎች የሚያሳዩት። በሌላ በኩል ደግሞ ጂያሮድ ቦን በዌስትሚነትን ብቃቱን አረጋግጧል። ሊጉን በሚገባ የሚያውቀዋል፣ እናም ፈጣን ለውጥም ማምጣት ይችላል። ሁለቱም ተጫዋቾች እንግዲህ ቶተንሃምን እጅግ በጣም የማሻሻል ጥራት አላቸው ይህንን ዝውውር ማጠናቀቅ ይችሉ እንደሆነ ደግሞ ለማየትም አስደሳች ይሆናል። የቡድናቸውን ሌሎች ክፍሎችን በማሻሻል ጥሩ ስራን ሰርተዋል። እናም ሁለት ጥራት ያላቸው አጥቂመችን መጨመርም ወደ አዲስ ደረጃ ሊያደርሳቸውም ይችላል። በቅርቡ ዩኤፋ ዩሮፓ ሊግን አሸንፈዋል። እናም ለሊግ ዋንጫና ለዩኤፋ ቻምፒየንስ ሊግም ለመታገል ይፈልጋሉ። ሁለቱም ተጫዋቾች ወደ ለንደኑ ክለብ የመቀላቀል ሀሳብ ሊስባቸው ይችላል። እነሱ የብቃት ማደግም እርምጃ እንግዲህ ሊሆን ይችላል። ለዋንጫዎች መታገልም ይችላሉ። ፖርቶ እና ዌስት ሃም ዩናይትድ ለመሸጥም ዝግጁ መሆናቸው መታየቱም አስደሳች ያደረገባል ተብሎ ነው የሚጠበቀው። ቸልሲ የዩቬንቱስን አጥቂ ኬናን የልዲዝን ለማስፈረም ፍላጎት አለው። የ20 ዓመቱ የቱርክ ብሔራዊ ቡድን ተጫዋች ባሳየው ብቃትም በብዙ ክለቦችም ትኩረት ተስቧል። ቸልሲም እሱን ለማስፈረም ተስፋ አለው። በቲም ቶክ ዘገባ መሠረት ከተጫዋቹ ወኪሎች ጋር በሚስጥርም ተነጋግረዋል። እናም ለሱ ደግሞ በጣም የሚያስደስት ሐሳብም ማቅርበው ስምምነቱን ማጠናቀቅ ይችሉ እንደሆነ ማየቱ አስደሳች ያደርገዋል። ተጫዋቹ ወደ ዘጠና ጠ ሚሊየን ዩሮ ገደማ ሊያስወጣ ይችላል። ቼልሲ በአጥቂ ክፍል ውስጥም ለኮል ፓልመር አጋር እንዲሆንለት እሱን ለማምጣት እየፈለገ ነው። የቱርኩ አጥቂ በእርግጠኝነት ድንቅ ተሰጥኦ ያለው ሲሆን ብሩህ የወደፊት ጊዜ ይጠብቀዋል። ትክክለኛ መመሪያ ካገኘ ዓለም አቀፍ ደረጃውን የጠበቀም ተጫዋችም ሆኖ ሊያድግ ይችላል። ወደ ፕሪምየር ሊግ የመዘወር ለእሱ በጣም የሚያስደስት ይሆናል። ከሌሎች ክለቦችም ፍላጎት ቢኖርም ቸልሲ እሱን ለማስፈረም በሚያደርገው ፉክክር በመሪነት ላይ ይገኛል። ሆኖም ግን ሁኔታው እንዴት እንደሚታይ ግን መታየት ያለበት ጉዳይ ነው። ቸልሲ ለዋና ዋና ዋንጫዎች ለመታገል ተስፋ እያደረገ ነው። እናም ደግሞ ከፍተኛ ደረጃ ያላቸው ተጫዋቾችም ያስፈልጉታል። ኬናን የልዲስ ለማጥቃታቸው ደግሞ ግቦችንና ፈጠራዎችን ይጨምራል። የ20 ዓመቱ ተጫዋችም በበርካታ የአጥቂነት ቦታዎችም ለመጫወት የሚያስችል ሁለገብነት ያለው ሲሆን ለክለቡ የረጅም ጊዜ ሀብትም ሊሆን ይችላል። የቱርክ ብሔራዊ ቡድን ተጫዋቹ በዚህ የውድድር ዘመን ሶስት ጎሎችንና አራት ለግብ የሆኑ ኳሶችን አስመዝግቧል። ብቃቱ በአሰልጣኝነትና በልምድ ደግሞ ከዚህ የበለጠ ሊሻሻል እንደሚችል በርካቶች ያምናሉ። ይልዲዝ እንግዲህ ለማጥቃት መስመራቸውም ትልቅ ይሆናል። ይህ በእንዲህ እንዳለ ማንቸስተር ዩናይትድ እና ሊቨርፑል እድገቱን በቅርበት እየተከታተሉት ነው። ለሱ ዝውር ለማድረግ ደግሞ ይወስኑ እንደሆነ ማየቱ አስደሳች ያደርገዋል። ሁለቱም ክለቦች እንግዲህ ለአጥቂው የሜዳ ክፍል ላይ ተጨማሪ ጥልቀትን ለመጨመር ያስፈልጋቸዋል ና የ20 ዓመቱ ተጫዋችን በጣም የሚፈልጉትን የጨዋታ ብልጫ ሊጨምርላቸው ይችላል። ሶስቱንም ክለቦች ሊያቻችል የሚችል ሲሆን የት እንደሚሆን ግን መታየት ያለበት ጉዳይ ይሆናል ተብሎ ነው የሚጠበቀው ሊቨርፑል የቦሪሲያ ዶርትመንዱን ተከላካይ ኒኮ ሽሎተር ቤክን ለማስፈረም ፍላጎት አለው ተባለ። የ25 ዓመቱ ጀርመናዊ ተከላካይ ከቡንደስሊጋው ሊወጣ እንደሚችል እየተነገረ ነው። ቦሪሲያ ዶርትመንድ አዲሱን ለመፈራረም ተስፋ ቢያደርግም የፋይናንስ ፍላጎቱን ማሟላት ግን አልቻለም። በስፖርት ዊትነስ በኩል በተላለፉ ዘገባዎች መሰረት የእንግሊዙ ክለብ ተከላካዩን ለመሳበም በአመት 14 ሚሊዮን ዩሮ፣ በሳምንት 270 ሺ ዩሮ ለመክፈል ዝግጁ ነው። ተከላካይ ወደ ፕሪምየር ሊግ ለመዞር ፈቃደኛ ይሆን እንደሆነ ማየቱ አስደሳች ያደርገዋል። ሊቨርፑል በዓለም ላይ ካሉ ትልልቅ ክለቦች አንደኛው ሲሆን እነርሱን የመቀላቀል እድሉ ደግሞ ለሱ በጣም አስደሳች ይሆናል። የእሱ ብቃትም ማደግ እርምጃ ደግሞ ሲሆን በፕሪሚየር ሊጉ ራሱን ለማረጋገጥም እድሉን ያገኛል። ኢብራሂማ ኮናቴም በውድድር ዘመኑ መጨረሻ ነጻ ወኪል ይሆናል። እናም ደግሞ ሊቨርፑል እሱን ለመተካትም ይኖርበታል ተብሎ ነው የሚታሰበው። እንደ ሽሎተርቤክ ያለ ጥራት ያለው የመሀል ተከላካይ ማስፈረምም ለእነሱ ከፍተኛ ቅድሚያ የሚሰጠው ጉዳይ ይሆናል። ይህ በእንዲህ እንዳለ ሪያል ማድሪድ በ25 ዓመቱ የመሀል ተከላካይ ላይ ፍላጎት አለው። በውድድር ዘመኑ መጨረሻ ላይም ኮንትራቱ ያበቃል። እናም በነፃ ዝውውር የማስፈረም እድሉ ለብዙ ክለቦችም በጣም አስደሳች ነው የሚሆነው። ሪያል ማድሪድ እና ሊቨርፑል በዓለም ላይ ካሉ ትልልቅ ክለቦች መካከል ናቸው። ተከላካዩ ምን እንደሚወስን መታየትም ያለበት ይሆናል። ሁለቱም ክለቦች የመቀላቀል እድሉ ለሱም ማራኪ ያደርገዋል ተብሎ ይታሰባል። ዋና ዋና ዋንጫዎችን ለማሸነፍም መታገልም እድል ሊሰጡት ይችላሉ። የጀርመን ብሔራዊ ቡድኑ ተጫዋችም በነፃ ዝውውር የሚያስፈርመው ክለብ ትልቅናሽም አግኝቷል ብሎ ማሰብ ቀላል ይሆናል ተብሎ ነው የሚታሰበው። የቀድሞ የቶተናምና የማንቸስተር ዩናይትድ አጥቂ ዲሚተር በርባቶቭ የሊቨርፑል አማካይ የሆነ ፍሎሪያን ቬርትስ ድንቅ ድጋፍ በመስጠት የጀርመኑ ኮኮብ ከቶተናም ሆትስፐርስና ከሪያል ማድሪድ ሉካ ሞድሪች ጋር አነጻጽሮታል። የዲሚተር በርባቶቭ ስቴት የመጣው ፍሎሪያን ቬርትስ ከባየር ሌቨርኩዘን በ116 ሚሊዮን ፓንድ ሪከርድ ሰባሪ ዝውውር ወደ አንፊልድ ከተዘዋወረ በኋላ ባሳየው የመጀመሪያ ጊዜ አፈጻጸም ላይ እየጨመረ በመጣው ትችት መካከል ነው። በርባቶቭ ለፍሎሪያን ቬርትስ ትዕግስት እንዲያደርጉለት እያሳሰበን እንደሆነና ከሉካ ሞድሪች ጋርም አነጻጽሮታል። ቡልጋሪያዊው ኮከብ በሪዮ ፈርዲናንድ ፕሬዘንት ፖድካስት ላይ ሲናገርም በሀገር ውስጥ ውድድር ግብ ወይም ደግሞ የግብ ዕድሎችን መፍጠር ሳያስመዘግብ ለቆየው የ22 ዓመቱ ተጫዋች ትዕግስት እንዲደረግለት አሳስበዋል። እርሱም እንዲህ ነው ያለው፦ እወደዋለሁ፣ ድንቅ ተጫዋች ነው። የማይታመንም ይሆናል። እመኑኝ። ተስፋ እናደርጋለን ትዕግስተኛ ይሆናል። ተስፋ እናደርጋለን ጥሩ ሰዎች ወይም ወኪል ቤተሰቦችና ሌሎችም በዙሪያው እንደሚኖሩት ተስፋ እናደርጋለን። አሰልጣኙ ጥራቱን ሁሌም እንደሚያየው ያዩታል። ሁሉም ደግሞ ጥራቱን እንደሚያይም እርግጠኛ ነኝ። እናም ደግሞ ከቡርኑ ጋር ለማዋሀደም የሚያስፈልገውን ጊዜ ሰጡታል ብዬ አስባለሁ። እናም ስኬታማ እንደሚሆን ዋስትና ሰጣለሁ ብለዋል ዲሜታር በርባቶቭ። ጀርመናዊ ጀርመናዊው ከሉካ ሞድሪች ጋር አነጻጽረውም በፕሪሚየር ሊጉ ጥሩ አካላዊ ጥንካሬ ወይም ፊዚካሊቲ ላይ በተደጋጋሚ እንደ ችግር የሚጠቅሰው በአንጻራዊ ሁኔታ ቀጭን የሆነው ሰውነቱ ላይ የሚነሳው ትችትን ተከላክሏል። እግር ኳስ የሚያይበት መንገድ፣ ቦታን የሚፈልግበት መንገድ፣ ራሱን እንዴት ማስቀመጥ እንዳለበት የሚያውቅበት መንገድ፣ ኳሱን የሚነካበት መንገድ፣ ድንገተኛ ብቃት ወይም ለቅብብልና ለግብም ያለው አይን ወይም ቪዥኑ በጣም አስደሳች ነው ሲልም ነው የሚናገረው። እርግጥ ነው አንዳንዶች የአካል ጥንካሬው ለፕሪሚየር ሊግ እንብዛም አይደለም ብለው ሲከራከሩ ሰማለሁ ነገር ግን ለሱ ቦታ ያሉ ታላላቅ ተጫዋቾች በቀላሉ ማየት ይቻላል ልክ እንደ ሞድሪች እሱም ተመሳሳይ የአካል ቅርጽ አለው ሞድሪች በጣም አስደናቂ ተጫዋች ነው ስለዚህ ጊዜም ስጡት ለሊቨርፑል የማይታመን ተጫዋች ይሆናል ብዬ አስባለሁ ሉካ ሞድሪች በፕሪሚየር ሊጉ ከቶትናም ጋር ያሳለፈው ጊዜ በብሩህ የስራ ዘመን ውስጥም በጣም የሚታወስ ምዕራፍ እንደነበር አስታውሳለሁ ብለዋል ክሮኤሽያዊው የጨዋታ አቀጣጣይ በ2008 ክረምት ከ እንግዲህ ከዲናሞ ዛግሬብ ነው ወደ ስፐርስ የመጣው 165 ሚሊዮን ፓውንድ አካባቢ ያስወጣ ሲሆን ከፍተኛ ግምት የሚሰጠው ተጫዋች ሆኖ ቢመጣም ቀጭን ሰውነቱ የእንግሊዝ እግር ኳስ የአካል ፍላጎቶችን መቋቋም ይችል እንደሆነ ጥያቄዎች ቀርበውበት ነበር። ሞድሪች ተቺዎቹን ዝም ለማሰኘትም ብዙ ጊዜ አልወሰደበትም ነበር። መጀመሪያ ላይ በተራቀቀ አማካኝነት ሚና ውስጥ የነበረው ሞድሪች ሀሪ ሬድናፕ ወደ ጥልቅ ባለው ቦታ ሲያዘዋውሩት እውነተኛ ብቃቱን አሳይተዋል። ይህም የጨዋታውን ፍጥረት እንዲመራም ደግሞ አስችሎታ። ልልዩ የሆነው ራዕዩ ቴክኒካል ትክክለኝነቱና ጨዋታዎችን ከመሀል ሜዳ የመቆጣጠር ችሎታው በፍጥነት የቶተንሃም ስርዓትም የልብ ምት እንዲሆን አድርጎታል። የሞድሪች የኳስ አቀባበል ክልልና በግፊት ውስጥም የመረጋጋት ብቃቱም በዚያን ጊዜ በእንግሊዝ እግር ኳስ ውስጥ ላይ እምብዛም የሚታዩ አዳዲስ የጨዋታ ውስብስብነትና ደረጃዎች ለስፐርስ አምጥቷል። ቬርትስ ከሞድሪች ችሎታ ካለው ተጫዋች ጋር መነጻጸሩም ትልቅ ምስጋናና ለተፈጥሮ ተሰጥኦ ማረጋገጫ ነው። በፕሪምየር ሊጉ ፍጥነትና ጥንካሬን ከተላመደ በኋላ ቬርት በመጨረሻም ለሊቨርፑል ስኬታማ እንደሚሆን የእግር ኳስ ዓለም ውስጥም ያሉ ሰዎች ለቀድሞ ባለቤዎችና የአሁኑ ተጫዋቾች ያምናሉ። ይሁን እንጂም የእሱ ቀርፋፋ ጅምር ግን በአንፊልድ ስላለው የወደፊት እጣ ፈንታው ግምት እንዲሰጥ አድርጓል። አንዳንድ ዘገባዎች ከውጭ ክለቦች ሊቀርቡለት የሚችሉትን ፍላጎች እንዲያገናኙ አድርጓል። ቢሆንም ግን ዲሜተር በርባቶቭ እንደሚለው የፍሎሪያን ቨርትስ ቴክኒካል ብልሃት ፈጠራና ጥበብ በረጅም ጊዜ ውስጥም ውድቀት ሊገጥመው የማይችል ያክል ከመጠን በላይ ችሎታ እንዳለውም አውቃለው ሲልም ጭምር ነው የተናገረው። ይሁን እንጂ ቀርፋፋ ጅምሩ ግን በሊቨርፑል ዘንድ ባለው የወደፊት እጣ ፈንታ ላይ ጥርጣሬዎች እንዲኖር ግር እንዳስቻለ ነው መረጃዎች በትልቁ እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ይህ እንግዲህ የሁለተኛው የዩቱብ ቻናላችን አዲስ ስፖርት ልዩ ነው። ስላደመጣችሁን ስለ ተከታተላችሁን ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግናችሁ። ፏርባሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን አድርጌ ያለው በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኘውናል። ስላደመጣችሁኝ ስለ ተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁን በአክብሮት የምመኘው።